የሲኖዶስን ውሳኔ የጣሱት አቡነ ገብርኤል ምንም አለመባላቸው ከባድ ቁጣን አስነስቷል። ከታቀቡ በኋላ በድጋሚ ህዝብን ለማስተማር የወጡት አቡነ ገብርኤልን በተመለከተ በርካታ መረጃዎች እየተሰራጩ ይገኛሉ። እንደ አገርም እንደ ቤተክርስቲያንም መክፈል ያለብን ዋጋ መክፈል አለብን። ሁሉም ውሳኔ ጩኸት ማብረጃና ምዕመናንን ማረጋጊያ ከሆነና በተግባር ካልተደገፈ ከባድ ነው። በጉዳዩ ላይ ሰፋ ያለ መረጃን ይዘናል፣ በዝርዝር የምናስደምጣችኋለን። በሌላኛው መረጃችን ደግሞ ከሰ ሰሞኑ ከፕሮቴስታንት እምነት ወደ ኦርቶዶክስ የተቀላቀሉት ፓስተር ደምራውን በተመለከተ በርካታ መረጃዎች እየተሰራጩ ቆይተዋል። ታዲያ አሁን ፓስተር ደምራው ወደ ኦርቶዶክስ በረት ከመቀላቀሉ አስቀድሞ ያገለገሉበት የነበረችው ቤተክርስቲያን ጥብቅ መግለጫ አውጥታለች። ደምራው ተደመረ የሚሉ መረጃዎችም በስፋት በተለያዩ ማህበራዊ ሚዲያዎች ላይ እየተጋሩም ተመልክተናል። ይህንን ጉዳይ በተመለከተ ሰፋ ያለ መረጃን በዝርዝር መረጃችን አዘጋጅተናል። ሰላም ጤና ይስጥልን። በመላው ክፍላተ ዓለማት የምትገኙ ውድ ኦርቶዶክሳውያን በዚህ ቻናል ላይ የተለያዩ ኦርቶዶክሳዊ መረጃዎችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃዎቹ እናምራለን። እንደ ሀገርም እንደ ቤተ ክርስቲያንም መከፈል ያለበት ዋጋ መከፈል ያለበት ይመስለኛል። ሁሉም ውሳኔ ጩኸት ማብረጃና ምዕመናንን ማረጋጊያ ከሆነና በተግባር ካልተደገፈ ከባድ ነው። አንድ ሊቀ ጳጳስ የቅዱስ ሲኖዶስን ውሳኔ ማክበር ከተሳነው እና መሸሸጊያውን እንደ ፖለቲከኞቹን ቤርን አድርጎ ከተጓዘ መጪው ጊዜ ለቤተ ከባድ ፈተና ነውና መከፈል ያለበት ዋጋ ሁሉ ተከፍሎ የቤተክርስቲያንን ልልና ልናስጠብቅ ይገባል። አቡነ ገብርኤል ቋሚ ሲኖዶስ ጉዳያቸውን እስከሚፈታ በጠቅላይ ቤተ ክህነት ግቢ በሚገኘው ማረፊያ ቤታቸው ተወስነው እንዲኖሩ ብሎ ያሳለፍባቸውን ውሳኔ ተላልፈው በአምቦ ከተማ በሚገኝ አጥቢያ በመገኘት አመፃቸውን አስመስክረዋል ተብሏል። ይህ የሚያሳየው ሊቀጳጳሱ ሰሞኑን በመድረክ ከተናገሯቸው በተጨማሪ በነገረ ቤተክርስቲያንና በሐዋርያዊ ችግር የማያምኑ መሆናቸውን ነው። ይህንን ጉዳይ በተመለከተ በርካታ ኦርቶዶክስ ኦርቶዶክሳውያን ጽብቅ መረጃን ለሲኖሮሱ እያደረሱ ይገኛሉ። በዚህ ጉዳይ ላይም እጅግ ተቆጥተዋል። እኔ የለኮስኩትን ሻማ ሊያጠፉብኝ ነገ ችቦ ይሆናል ይበራል ይላሉ። ወይ ጉድ! የትኛው ሻማ ነው የለኮሱት? የምን ብርሃን ነው ያበሩት? የእውነት ብርሃን ነው ወይ? የወንጌል ችቦ ነው ወይ? ከየት የመጣ ብርሃን ነው የሚያወሩት? ይልቁንም በዘር በተተከለ በሱት ትንፋሾ በሀገረ ስብከት ውስጥ የቀደሙ አባቶችን በጾም በጸሎት በመከራና በሰማዕትነት በገድልና በትሩፋት የለፉበትን ያበሩትን የእውነት ብርሃን የቅድስና ሻማን ሊያጠፉ ሞከሩ። እንጂ ይኮ የባህር ትምህርት ነው። የጠላት ወጥመድ ነው። የአባቶቻችን የቀናች እምነት የሚበርዝ የሚዘውር የሚያፈርስ ክህደት ነው። ከቅዱሳት መጽሐፍ የኮበለለ ከአዋርያት የተፋታ ከቀደሙ አባቶች የተወገዘ አካሄድ፣ የዚህ እምነት ቦታው የክርስቶስ ቤተ ክርስቲያን አይደለም። እንዴት ለጥፋቶ ስንጠይቆ ኦሮሞ ስለሆንኩ ነው ብለው ከእውነት ያመልጣሉ ወይ? ጉድ ምን የሚሉት የሰይጣን ሽንገላ ነው። እርሱ የሚያምኑት ለመንፈስ ቅዱስ ነው። ግን ቤተ ክርስቲያን የትምህርት ስህተት ነው። ተመለሱ ስትሎትስ የሚሰበስቡት በቤተ ክርስቲያን ላይ መግለጫ የሚያስወጡት የሚያስፈራሩትስ በፖለቲከኞች በአባገዳዎች፣ በአዴ ስንቄዎች፣ በማቶች፣ በመዋቶች እንዴት ይሆናል? የትምህርት ጥፋቶ ሳያንስም በዘር መደበቆ ሲያስገርምን። እንዴት ግለሰቦች ሰብስበው ቤተክርስቲያን ላይ መግለጫ አስነብበው ያስደነግጡናል? ማንን ነው የሚሰሙት ፕሮቴስታንቶችን፣ አዴ ስንቄዎችን፣ ወይንስ ደግሞ የቤተክርስቲያን ቅዱስ ጉባኤ የቅዱሳት አባቶችን ድምጽ ነው የሚሰሙት? የትኛው መጽሐፍ ቅዱስ ክፍል ነው እምነት በዘር መለኪያ የሚሆነው? የትኛው ቀኑና ነው ይህንን የሚያስተምረው? ምን የሚሉት የጨላ ማስራ ነው። እርሶ ኦሮቦ ሆኖ አማራ ሆኖ ወይም ሺናሻ አሊያም ጉራጌ ወይም ሌላኛውን የዚህ ዓለም ብሔር ማን ግድ ይሰጠዋል? ማንነቶ ለቤተክርስቲያን ምን ይሰራል? እምነት እንጂ ቤተክርስቲያን የክርስቶስ ደም የዋጃት ናትና የሁሉም ወገናት አንድነቷም በክርስቶስ እንጂ በዘር ወይም በባህል አይደለም። ኑፋቄን በእንክርዳድ ዘር ይከልላሉ እንዴ? የሰው አፍ ለመሸበብ፣ የእውነትን ድምፅን ለማፈን የብሔር ስም እየለቀሙ የት ሊደርሱ ነው? ይህኮ የሰይጣን መለያየት ነው። እንደኔ አይነቱንስ ምን ሊያደርጉት ነው? እኔ የዚሁ ብሔረሰብ ወይም ደግሞ ከማሳይ ጎሳ ነኝ ወይም ከቡርኪና ፋሶ የመጣው ነኝ። እኔ እኮ ከኦሮሞ ቤተሰብ የተወለድኩኝ ግን በክርስቶስ ደም የተዋጀው የአባቶቼን እምነት ያስኩኝ በኦርቶዶክስ ተዋህዶ እናትነት ያደግኩኝ ነኝ። ታዲያ ከእኔና ከመሰሎቼ ከእውነት ልጆች ከቤተ ክርስቲያን ልጆች በምን ሊሸሹ በምን ሊደበቁ ነው? የእምነት ሜዳ የዘር ማሳያ አይደለም። የክርስቶስ መንግስት የዘር ክፍፍል የለውም። የቀደሙት አባቶቻችን ለዚህ እምነት ስንት ዋጋ ስንት ግፍ እንደተቀበሉ ስንት ደም እንዳፈሰሱ ስንት ሰማዕት እንደሆኑ ረሱት። ከአሪዮስ ከሚባል ተኩላ ከንስጥሮስ ከሚባል ካዲ ከሌሎችም የእምነት ቀኝ ጠላቶች ጋር ሲታገሉ መስፈርታቸው የቀናች እምነት እንጂ የዘር ወይም ደግሞ የባህል ስርዓት አልነበረም። እምነትን ነው ከብልሹ ትምህርት ነጥለው ያቆዩት፣ እምነት ነው ለትውልድ ያስረከቡት። የእነርሱ ውጊያ ከክደት ጋር ነበር እንጂ ከብሔር ወይም ደግሞ ከዘር ጋር አልነበረም። ዛሬ ደግሞ የዘርን ጉዳይ አምጥቶ የእምነትን አንድነት ማፍረስ፣ የህዝቡን መንፈስ ማጥፋት ያቃጥላልና መንጋው እንደ በግ ተበትኖ ለተኩላ ሊሰጥ ነው። የሰይጣን ወጥመድ ተዘርግቶ የቤተክርስቲያን አንድነት ሊፈርስ ነው። የክርስቶስ አጥር በዘር መለያየት ሊናር ነው። እባኩ አባታችን ሆይ ከዚህ ጥፋት ይመለሱ። የእግዚአብሔርን ቁጣ አያምጡ። በቅዱሳት አባቶች መቃብር ላይ አይርገጡ። ወደ አባቶች እምነት፣ ወደ ወንጌል ብርሃን ይመለሱ። ይህንን የኑፋቄ ትምህርት ይጥፉት። ይህን የዘርና የጎሳ ስርዓት ከቤተ ክርስቲያን ጋር መቀላቀል ይተዉ። የቤተ ክርስቲያንን አጥር አያፍርሱ። የክርስቶስን አካል አይክፈሉ። እኛ ግን እኛ የዘር አይደለንም። እኛ የክርስቶስ ነን። እኛ የአባቶቻችን እምነት ልጆች ነን። የሞት ሞታችን ነው። ከዚህ እምነት አንቀይርም። ጸንተን እንኖራለን ጸንተን እንሞታለን። እግዚአብሔር ቤተክርስቲያኑን ከዚህ ከንቱ የኑፋቄ አካሄድ ከዘር መከፋፈልና ከባህል አምልኮ ይጠብቅ የቅዱሳት አባቶቻችን በረከት አይለየን ሲሉ በዚህ ጉዳይ ላይ ጥብቅ መልእክትን አስተላልፈዋል። ወደ ቀጣይ መረጃችን ስናመራ ከሰሞኑ በቲክቶክና በተለያዩ ማህበራዊ ትስስር ገጾች ላይ እጅግ እያነጋገረ የነበረውን ጉዳይ እንመለከታለን። ከፕሮቴስታንት እምነት ወደ ኦርቶዶክስ በረት የተቀላቀሉትን ፓስተር በተመለከተ በርካታ መረጃዎች እየተጋሩ የሚገኝ ሲሆን በርካቶች በ የተለያዩ ማህበራዊ ትስስር ገጾች ላይ እንኳን ደናመጡ በማለትም ሲቀበያቸው፣ ሌሎች ወገኖች ደግሞ የተቃውሞ ድምጾችን ሲያሰሙም ተመልክተናል። ታዲያ በዚህ ጉዳይ ላይ ደምረው ከዚህ ቀደም ሲያገለግልበት ከነበረው ቤተክርስቲያን ያልተጠበቀም መግለጫ ተሰጥቷል። የመግለጫው ሙሉ ቃል እንዲላል ባዳማ ታንከኛ ሰፈር ሙሎንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑ ስለወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት ሦስት ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። ሲሉም በዚህ ቆይታ ቤተ ክርስቲያን የባህሪ መለዋወጥና የኢ ክርስቲያናዊ ስነ ምግባር ስለተመለከተችበት ከማናቸውም መንፈሳዊ አገልግሎቶች በማቅለል ይስተካከላል በሚል ተስፋ ስትገስጽ ስትመክር ቆይታለች። ሲሉም ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳራታቸው ይከተሏቸዋል፣ በእነርሱም ጠንቅም የእምነት መንገድ ይሰደባል፣ ገንዘብም በመመኘት በተፈጠረ ነገር ይረቡባቸዋል እንደሚልም የወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የስራ ፈት የሐሜተኞችን ትኩረት በመሳብም ስራ ላይ መጠመድን እንዲያደርጋቸው አድርጓል ሲሉም ካለምንም የነገረ መለኮት አስተውሎት መንፈሳዊ ብስለትና የአገልግሎት ስልጠና ዘመኑ የፈጠረውን በይነ መረብ በመጠቀም ከቤተ ክርስቲያናችን ትምህርትና አቋም ውጪ የሆኑ የእምነትን መንገድ የሚያሰድቡ መልእክቶችን ሲያስተላልፍ ቆይቷል። በቲክቶክ በበይነ መረብ ላይ የኢትዮጵያ ሕገ መንግስት የሌላውን ሃይማኖትም ይሁን የሌላውን ግለሰብ የተሳደበና ያንቋሸሸ በሕግ ተጠያቂ እንደሚሆን እንደሚደነግግ እያወቀ የተለያዩ ቤተ እምነቶችን በመጥቀስም በመሳደብ ቤተ ክርስቲያንንም ራሱንም ግጭትና አደጋ ውስጥ የሚከቱ ሁኔታዎችን እንዲፈጠሩ ምክንያት የነበረ ሲሆን በቤተ ክርስቲያን ጥረትም በሃይማኖት መሪዎች ይቅርታና ልበሰፊነትም ሊታለፍ እችሏል ሲሉም በመግለጫቸው በአሁኑ ወቅትም የወንድማችን የቤተ ክርስቲያንን ሰፊ ትዕግስት በመናቅም በመሰረታዊያን እናም በአማድ ትምህርቶችም ከማይመስላት የሃይማኖት ተቋም ጋር በይፋ የተቀላቀለ ስለሆነ ቤተ ክርስቲያንና ግለሰቡን እያንቋሸ ስለሆነም፣ ይህም መግለጫ ማውጣት አስፈላጊ ሆኖ አግኝ ተነዋል ስለዚህ የወንድም አስቀድሞም በቤተ ክርስቲያን ስርዓትና ትምህርት የማሄድ ያልተቋረጡ መንፈሳዊ ህብረት የማያደርግና ከማንኛውም አገልግሎት ታግዶ ራሱን እንዲያይም በተሰጠው የእርምት ጊዜ ውስጥም ከስተቱ መመለስ ባለመቻሉ እንዲሁም በቤተ እምነትም ሆነ በአጥቢያችን ከግለሰቡ ስም በፊት እንደ ሹመት አገልጋይ እገሌ የሚል የማትጠቀሙንን እየገለጽን አገልጋይ ደምረው ወልዲ ነኝ የሚለው ቀድሞንም ቢሆን ይህንን ድርጊት አጥብቀን እያወገዝን መሆኑን እያሳወቅን በዚህ መሰረት አገልጋይ ተብሎ ያልተሾመ እንደሆነና አሁን ባለው ሁኔታ ከሁለት ስምንተኛ ወር 2017 ዓም ጀምሮ ከቤተ ክርስቲያናችን ከአባልነት የተሰረዘ መሆኑ እንገልጻለን። ስለሆነም በቤተ እምነታችን በኢትዮጵያ ሙሎንጌል አማኞች ቤተ ክርስቲያንና በአጥቢያችን በአዳማ ታንከኛ ሰፈር ሙሎንጌል ቤተ ክርስቲያን በሚል ስም በምንም አይነት ሁኔታ ከዚህ በኋላ መጠቀም የማይችል መሆኑን እንገልጻለን በማለት ነው ቤተ ክርስቲያኗ መግለጫን በዚህ መልኩም የሰጠችው። ታዲያ ይህንን መግለጫ ተከትሎ በርካቶች መግለጫውን እየተቀባበሉት የተለያዩ ሀሳብና አስቴቶችን እየሰጡበትም ይገኛሉ። ደምረው ወደ ኦርቶዶክስ በረት መደመሩም በስፋት እየተነገረ ይገኛል። ውድ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸርቆዩልን